አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። አልሐምዱሊላ። እንደምን አላችሁ? እኔ በጣም ደህና ነኝ። ያው ከብዙ መጥፋት በኋላ አንዳንድ ጊዜ ብቅ እላለሁኝና እንዴት እንዴት አላችሁ? ተናፍቃችኋል። ውድና የተከበራችሁ የምወዳችሁ ቤተሰቦቼ በቅድሚያ እንደተለመደው ቪዲዮውን ላይክ፣ ሸር አድርጉልኝ ከዛም በመተረፈ ማሜ ወንድሜ መብሩክ መብሩክ መብሩክ አልፍ አልፍ መብሩክ ባረከ ላህ ለኩማ ወባረከ አለይኩማ ወጀማ በይነኩማ እንግዲህ በጣም የምወድህ ከሙስሊም ትበሮች ጠንካራ ጎበዝ በአካልም ብዙ ነገር ጠንካራ ልጅ ነህና እንኳን ደስ ያለ ለማለት ወዳለው እንግዲህ ብዙ ጊዜ አሁን ላይ መልካም የሚሰሩ ሰዎች ወይንም መልካም ዩቱበሮች በተለያየ ነገር የተለያየ ነገር እየደረሰባቸው እነ ማነው እነ መልእክተኛው ሳይቀሩ እንግዲህ የብዙ እንባ የብዙ እንባ የሚያብሱ ሰዎች ሰዎችን ካሉበት ነገር አሸማቀን ወደ ላስፈላጊ ነገር መክተት ሆኗል የኛ የሀበሻ ስራ። አሁን ይሄ ልጅ ወላይ እኔ ብዙ ዩቱብን በጣም ነበር የምከታተለው በፊት ከዛሬ ሁለት ዓመት ዓመት ጀምሮ ማለት ነው። እና በጣም ጠንካራ ልጅ ነበረ። የተለያዩ ሰዎችን የተለያየ ነገር ሴራ የሚሰሩን ሰዎች በድብቅ ካሜራ እየቀረጠ የሚያጋልጥ ከዛም ሊመቱትና ሊደበድቡት ሲሉ፣ በጣም ጠንካራ ጎበዝ ነው። በአካልም ጠንካራ ነው። በተለያየም ነገሩ ጠንካራ ነው። እና አንድ ጊዜ ያስታውሳለሁኝ የሆነ ሰውዬ ሆነ ቪዲዮ ላይ ራሱ ሽጉጥ ሳይቀር እንትን ብሎ ሽጉጡን አስለጥቆ በጣም ጠንካራ ልጅ ነው እና እንኳን ለዚህ ክብር አበቃህ ትዳር ማለት አላህ የመረጠው ና የተከበረ ትልቅ ተቋም ነው እና እንኳን ለዚህ አበቃህ አላለሁኝ በተረፈ ውድ ቤተሰቦቼ አሁን ላይ ያው ቻናሌንም እየሰራሁበትም አይደለም፣ ቻናሉም እየቀዘቀዘ ነው። በቻላችሁ ተያያችሁ ሰዎች ሸርና ላይክ አደረጉልኝ እና አገራችንንም ሰላም አላህ ያደርግልን። አሁን ላይ የምናየው የምንሰማው ጊዜ በጣም ከጊዜ ወደ ጊዜ ያለው ነገር እያስፈራ ነው የሚሄደው እና አሁን ላይ ደግሞ በዚህ በኦሮሚያ በክርስቲያኖች ላይ የሚፈጠረውን ግድያ ያንን ተከትሎ አንዳንድ ክርስቲያኖች ደግሞ በሙስሊሞች ላይ የጥላቻን ዘር እየቀሰቀሱ አንደኛውን አንደኛ ብቻ ምን አልፋችሁ አንዱ አንዱን እንዲገል ሌት ተቀን የሚሰሩ ሰዎች አሉ። እና ሁላችንም ይህን ነገር ዱዓ ልናደርግበት ይገባል። እኛ የማንም ሰው ማንም ሰው መሞት የለበትም። እንኳንስ ኢትዮጵያ ውስጥ ያለ ሰው ዓለም ላይ ላሉ ሙስሊሞች ዓለም ላይ ላሉ ሰዎች የምናዝነን እኛ ሙስሊሞች አንዱን አንዱን እንዲንገል አንዱን አንዱን እንትንም። አንዳንድ ሰዎች በቃ ሌት ተቀን ከጥላቻ ሌት ተቀን ከነገር ውጭ እኔ የሚገርመኝ በጣም ይገርመኛል። ነገር ፍለጋ ነገር ፍለጋ የዛሬ ስንት ዓመት የተሰራ ቪዲዮ ፈልገው፣ እኔ ከየት ነው የሚያገኙት ነው የምትሉት እኮ ፈልገው ዛሬ ላይ አመተው ዩቱባቸው ላይ ይጭኑታል ወይንም ቲክቶካቸው ላይ ይጭኑታል ማለት ነው። ያ ማለት ምንድነው? ክርስቲያኑ በሙስሊሙ ላይ እንዲነሳ ወይንም ሙስሊሙ በክርስቲያኑ ላይ እንዲነሳ የሚያደርጉት ነገር ማለት ነው እና ይህ ነገር ምንድነው የሚጠቀመው? ቆይ አንዱ አንዱ ቢገዳደል፣ ቆይ ከዛም ቤት እሳት ነው፣ ከዚህም ቤት እሳት ነው። ምንድነው ትርፉ? ይህን ነገር ለብዙ አመታት ተቻችለውበት ተከባብረውበት የኖሩበትን አገር ይህን ያክል በጥላቻ መርዝ መበከል። አንድ ጊዜ የዛሬ ስንት ዓመት ነው ጁሀር የሆነ ቪዲዮ ሲሰራው ነበር እና ኦሮሚያ ክልል እንደዚህ ብቻ ብዙ የሰራውን ቪዲዮ ዛሬ ላይ አንድ ክርስቲያን ኦርቶዶክስ ዩቱበር አምጥቶ ያንን ነገር ዩቱባ ይጭነዋል ማለት ነው። ያ ማለት ምንድነው? አሁን ላይ በቃ እንደዚህ ነው፣ እንደዚህ ነው፣ ሙስሊም እንደዚህ ነው። ኦሮሚያ ምን አላፋችሁ? ኦሮሚያ ላይ የሚገድሉትን ክርስቲያኖች አጠቃላይ ሙስሊሞች ላይ እንዲገድል አድርገው አማራ ክልል ላይ ያለው ደግሞ አማራ ክልል ላይ ደግሞ ያሉት ታጣቂዎች ሙስሊሞችን እንዲፈጭፉ ላቸው ሌት ተቀን የሚሰሩ ሰዎች አሉ፣ ሌት ተቀን እና ይህ ነገር ይሄ የፖለቲካ ይሄ የጥላቻ ነገር ሂዶ ሂዶ ሂዶ መጨረሻው ጥፋት ነው። አላህ ይድረስልን። ፖለቲካ ይሄ የዘረኝነት ፖለቲካ ሲጎነጎን ሲጎነጎን ሲደጎደግ ሲደጎደግ ይሄው ዛሬ ኢትዮጵያ ላለይበት መከራ ላለይበት ችግር ደርሷል ማለት ነው እና አሁንም እኒህ ሰዎች ይህንን የሚጎነጉኑት ነገር ይህን ሌት ተቀን የሚሰሩት ነገር ዛሬ ላይ ላይሆን ይችላል፣ ብዙ ሰው እየተረዳው አይደለም። ዛሬ ላይ ምንም ነገር ላይፈጠር ይችላል። ግን ይህ በዘረኝነት በውስጣቸው በጥላቻ ሙስሊሙ በክርስቲያኑ ላይ ክርስቲያኑ በሙስሊሙ ላይ ጥላቻ እንዲኖር ሰርተው ሰርተው ሰርተው የሆነ ጊዜ ላይ ይፈነዳል። የሆነ ጊዜ ላይ ከፈነዳ በኋላ ከዛ በኋላ ማንቋቋመው እና ማንዋጣው ችግር ውስጥ ነው የሚገባው፣ ማለት ነው እና አሁን ላይ ሁሉም በያለበት ሊያስብና ሁሉም በያለበት ቆም ብሎ ሊመለከት ይገባዋል ነው ምለው። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ የምንገናኛለን ኢንሻላህ እስከዛው መልካም ሳምንት፣ መልካም ጅማዓ ተመኘውላችሁ፣ ቤተሰቦች ሰዎቼ።